በፌዴራል መንግስት የ2017 በጀት አመት የመጀመሪያ ግማሽ አመት የአፈጻጸም ሪፖርትን መነሻ በማድረግ የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አሕመድ ጥያቄዎችን አንስተዋል። ጠቅላይ ሚኒስትሩ ለተነሱ ጥያቄዎችና አስተያየቶችም ምላሽና ማብራሪያ ሰጥተውባቸዋል። በዘንድሮ አመት በአነስተኛ አርሶ አደሮች የሰብል ሽፋን ከ17.3 ወደ 25 ሚሊዮን ሄክታር ማደግ ተችሏል። በኩታ ገጠም እንቅስቃሴ እስከ ባለፈው አመት 8.7 ሚሊዮን ሄክታር መሬት መሸፈኑን የተናገሩት ጠቅላይ ሚኒስትሩ ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል፣ ሲሉም ተናግረዋል። ባለፉት አምስት ስድስት ዓመታት በተሰሩ ሥራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታ ገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው ዓመት ድረስ 8 ነጥብ 7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ቢሆንም ዘንድሮ ወደ 11 ነጥብ 8 ሚሊዮን ሄክታር ማደግ ችሏል። በመኸር ወቅት እርሻ አራት ነጥብ ሁለት ሄክታር መሬት በስንዴ መሸፈኑን የተናገሩት ዶክተር ዐቢይ አሕመድ ዘንድሮ ከሰባት ነጥብ ሰባት ሚሊዮን ሄክታር ያላነሰ በስንዴ ሰብል ተሸፍኗል። በዚህም ከሶስት መቶ ሚሊዮን ኩንታል ያላነሰ ምርት ይጠበቃልም ብለዋል። የማምረት አቅምን በማሳደግ ስንዴን ከውጭ ማስገባት በማቆም ወደ ውጭ መላክ ጭምር መቻሉ በሀገራችን በሂደት በምግብ ዋስትና ራሷን በመቻልና ሌሎችን መደገፍ የምትችል አገር መሆኗን የሚጠቁም አንዱ ተግባር ነው። ይህንን ለማሳካት ሰፋፊ እርሻዎችና አነስተኛ የአርሶ አደርና አርብቶ አደር ይዞታዎችን በክላስተር በማረስና በግብርና ሜካናይዜሽን በመጠቀም ዘመናዊ ግብርናን ተግባራዊ ማድረግ የተቻለበት ነው። ሆኖም ግን የመሬት አቀማመጣቸው ተራራማና ወጣ ገባነት ያላቸው ሜካናይዜሽንን ተግባራዊ ለማድረግ የሚያስቸግር መልከዓ ምድር ያላቸው የሀገራችን ክፍሎች ምርታማነትን ለማሻሻል በአጭር አማራጭ ቴክኖሎጂዎችን ከመጠቀም አኳያ ምን እየተሠራ ነው? በመኸር አራት ነጥብ ሁለት ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ሪጌሽን ሶስት ነጥብ አምስት ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከሰባት ነጥብ ሰባት ሚሊየን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊየን ኩንታል ያላነሰ ምርት ይጠበቃል። ማሽነሪ መጠቀም በሚቻልባቸው ከባቢዎች ማሽነሪ ማስፋት ያስፈልጋል። በዚህ ዓመት ከ500 በላይ ለእርሻ ሥራ የሚውሉ ማሽነሪዎች ከቀረጥ ነጻ እንዲገቡ ተደርጓል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። እንደ ጠቅላይ ሚኒስትሩ ገለጻ በቡናና ሻይ ምርት የተሻለ ስኬት እየተመዘገበ ነው። ለአብነትም ባለፉት ስምንት ወራት ብቻ ከቡና ውጪ ንግድ አንድ ነጥብ ሁለት ሚሊዮን ዶላር ገቢ ተገኝቷል። ቡና በለውጡ ማግስት ሰባት መቶ ሚሊየን ገደማ ዶላር በዓመት ኤክስፖርት እናደርግ ነበር። ባለፈው አመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት አመት ስለሆነ ከቡና ኤክስፖርት አንጻር 1.4 ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። ዘንድሮ ግን አምና ያልገቡ ቀድሜ የተከልናቸው ቡናዎችም ስለተጨመሩ ባለፉት ስምንት ወራት ብቻ ከአንድ ነጥብ ሁለት ቢሊየን ዶላር በላይ ኤክስፖርት አድርገናል። በሚቀጥሉት አራት ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል ሁለት ቢሊየን ዶላር ቡና ኤክስፖርት እናደርጋለን። በእንቁላል፣ በወተት፣ በስጋ ምርት ኢትዮጵያ ቀድማ የጀመረችው እንቅስቃሴ ትክክለኛ እንደሆነ አሁን ዓለም ላይ ያለው የገበያ ቀውስ በራሱ አመላካች መሆኑን ጠቅላይ ሚኒስትሩ አንስተው የሌማት ትሩፋትን ጨምሮ በሌሎች ዘርፎች የሚደረጉ እንቅስቃሴዎች አስደናቂ ምርታ ማስመዝገባቸውን አንስተው፣ ነገር ግን በቂ የሆነ ስራ ተሰርቷል ብለን አናምንም ብለዋል። የተጀመረው የሌማት ትሩፋት ጥረት በእጅጉ ተስፋ የሚሰጥ ነው። በእንቁላል፣ በወተት፣ በስጋ ምርት ኢትዮጵያ ቀድማ የጀመረችው እንቅስቃሴ ትክክለኛ እንደሆነ አሁን ዓለም ላይ ያለው የገበያ ቀውስ በራሱ ጥሩ አመላካች ሊሆን ይችላል። በሌማትም በስንዴም በቡናም በሻይም ኢትዮጵያ በቂ የሆነ ስራ ሰርታለች ብለን ግን አናምንም። አስደናቂ መርታ አለ አንክደውም፣ ፋክት ስለሆነ ከዚያ በላይ ሊሠራ የሚገባው ስራ ስላለ በቅቷል፣ በቂ ነው ብለን ደግሞ አናምንም። ተጨማሪ ጥረት ትጋት እንደሚጠበቅብን እናምናለን።